ኤሊዋን ሲያሳዩ ነበር። እግዚኦ በቃ ይህን ያህል ይህን ያህል ተበሳጭታችኋል ማለት ነው ወገኖች። እሺ እና ብዙ ነገር የሚባለው ያሉትን ይበሉ። እግዚአብሔር እየተመሰገነ ይሁን። ጌታ ይባርክ። ትዜም ወደ አገር ቤት ገብቷል። ፕሮግራም አለው ጸልዩለት። አውርቼዋለሁኝ ጌታ ቢፈቅድ አገልግሎት አለው። እዛ አገልግሎት ላይ አብረናቸው እንቆማለን። ወንጌል ይቀጥላል። ወንጌል ይቀጥላል እ ወንጌል ይቀጥላል ወንጌል ይቀጥላል ነው ያልኩትኝ። እግዚአብሔር ይባረክ። ብዙ አልቆይም። ምናልባት ወንድምነት ስለመጣ ድንገት ከከፈተ ወይ እሱ ጋር እንገናኛለን። እንደዚህም ይሄ ድምፅ ላሰማችሁ ብዬ ነው ብቅ ማለቴ። ያው የተፈጠረውን ነገር ሰምታችሁታል። በዓለም ላይ በእስራኤል እና በኢራን መካከል አሁን የለየለት ጦርነት ውስጥ ገብተዋል። ይሄ ጦርነት የሚያስከትለው አስከትሎቱ መዘዙ በጣም በጣም ከባድ ነው። በጣም ወንድሞች እናቶች፣ በጣም ከባድ ነው። በዚህ ፕላኔት ላይ የሚኖርን ሕዝብ ሁሉ በሙሉ የሚነካ ማለት ነው። እና ኦልሬዲ ጦርነቱ ላይቆም ቆም ተጀምረዋል። ሁለተኛ ቀናቸው ነው። ያው ሚዲያ የምትሰሙ ሰዎች ተከታተላችሁታል። እየተከታተልን ምን ያለ ነው። ከዚህ በስተጀርባ ከጦርነቱ በስተጀርባ ምንድን ነው የምናየው? አንደኛ ይሄ ጦርነት መጽሐፍ ቅዱሳዊ የሆነ ጦርነት እንደሆነ ብዙ ሰው አያውቅም ከዚህ በፊት ግን ደጋግሜ እንደነገርኳችሁ በተለይ በእነዚህ በሁለት ሀገራት መካከል የሚካሄድ ጦርነት የፖለቲካ ጦርነት አይደለም ይህንን አፌ ሞልቼ የምነግራችሁ የፖለቲካ ጦርነት በፖለቲካ ምክንያት የተነሳ ጦርነት አይደለም የፖለቲካ ጦርነት በምን በምንድን ነው የሚነሳው አንደኛ መሬታቸው ኩታ ገጠም ከሆነ ማለት ጎን ለጎን ከሆነ፣ ድንበር ገፍተኸኛል ወይ ደግሞ ሽፍቶች መጥተው ከኔ አገር ላይ ሰዎችን ዘርፈዋል ከብቶቻቸውን፣ እህላቸውን ወይ እንደዚህ አድርገዋል ምናምን ነገር ብሎ በሚል በነዛ አለ ወይ ደግሞ የፖለቲካ ሁለተኛው ጦርነት ደግሞ የስልጣን ይገባኛል እኔ እኔም አገሪቱን መራው የአንተ ፓርቲ አይመራም፣ ይህን ፓርቲ አይመራም ብሎ በሚል በእንደዚህ አይነት የሚፈጠሩ ጦርነቶች አሉ። በተለይ ከጎረቤት ሀገራት ጋር በተገናኘ የሚነሱ ነገሮች ሁሉ ፖለቲካዊም እናም ደግሞ ብሔራዊ ጥቅምንም ከማስከበር አይነት አኳያ የሚነሱ ጦርነቶች ናቸው። የኢራን እና የእስራኤል ጦርነት ግን እንደዛ አይደለም። የኢራን እና የእስራኤል ጦርነት እንደዛ አይደለም። መነሻው እንደዛ አይደለም። ሆኖም አያቅምም። በጣም ብዙ ሰዎች እየተነገራችሁም በእግዚአብሔርም ቃል አታስተውሉም አታስተውሉም። በእውነት እንዴት እንዴት እንዴት እንዴት እንደምታስቡ ባላውቀም ማለት ነው። የእግዚአብሔር ቃል ሰው ቢያንስ እንኳን እየተነገረው እሺ፣ እኔ አሁን የማላቀው በጣም ብዙ ነገር አለ። የሚያውቁ ሰዎች መጥተው ሲነግሩኝ ቢያንስ ጥሩ ሰሚ መሆን አለብኝ። ወንድምነ ዳንያሁን የሆነ ነገር ቢናገር ጥሩ ሰሚ መሆን አለብኝ። ወንድሜ ነው መቶ መቶ አምነዋለሁኝ በእግዚአብሔር ቃል የሚነግረኝን ነገር ሁሉ ን በወንድማዊ ምክር እንኳን የሚመክረኝን ነገር ሁሉ በደንብ ነው የምሰማው ምክንያቱም እኔ ጋ የሌለ ወንድሜ ጋ ያለ በጣም ብዙ እውቀት ስላለ ማለት ነው ያንን ምክር ብሰማው እጠቀምበታለሁ አተርፍበታለሁ ምናልባትም ከጥፋት ምድንበታለሁ ባልሰማው ደግሞ በጣም እጎዳበታለሁ ተላልፌ እጎዳበታለሁ ለምሳሌ ስለ አንድ ሀገር ያለ የመረዳት አናሳ ቢሆን ዳንዬን ብሰማው ስለዛ ሀገር ጥሩ መረጃ ሊኖረኝ ይችል ይሆናል። እሱ ካነበበው ወይ ካየው የተነሳ ከነገረኝ። ኦኬ ስለ ግለሰብም ከሆነ ልክ እንደዚሁ ማለት ነው። ብቻ እኛ የማናውቀው ሌላው የሚያውቀው ሰውዬ በደንብ ጭብጥ በሆነ ነገር ሲነግረን፣ መረጃ ባለው ነገር ሲነግረን በደንብ መስማትን ለየትኛውም አቅጣጫ መስማትን መስማትን በጆሮ የሰምቼ ነበር ብሎ እንዳለም አንዳንድ ሰው በጆሮ ይሰማል እንጂ አያስተውለውም፣ እና የምልላችሁ ፈልጌ ነው። ከዚህ ከኢራን እና ከእስራኤል አኳያ የነበረ ያለም ምናልባትም እግዚአብሔር ጣልቃ ካልገባ በስተቀር ወደፊትም ሌላ መንግስት ካልተቀየረ በስተቀር የሚቀጥል ነው። አሁን ግን ምናልባት አንደኛው አንደኛውን ለማጥፋት ነው የሚፈልገው። ኦኬ። ይህንን ደግሞ ያው ኢራን እስራኤልን ከድሮ ጀምሮ ማጥፋት ትፈልጋለች። ምክንያቱ ግን ምንድን ነው ተብለው አንድ ሰውን ቢጠየቅ ብዙ ሰዎች አያውቁትም። በቃ ፖለቲካ ነው ይመስለን፣ ፖለቲካ ነው ይመስለን። የእስራኤል ሕዝብ እንዲጠፋ የተፈለገበት ምክንያት ለምንድን ነው? ይሄን ደግሞ መጥፋት ከካርታ ላይ መሰረዝ መደምሰስ አለበት ብሎ የሚል ቁጥር አንድ የሚያቀነቅን ኢራን የሚባለው ሀገር እና አሁን በስልጣን ላይ የነበሩቱ ትናንትና እንዳለ ወደ መቃብር የላካቻቸው ባለስልጣናቶቿ እና አሁንም በህይወት ያለው መንፈሳዊ መሪ የተባለው ሰውዬ ነው። ምንድነው ምክንያቱ? ምክንያቱ ምንድነው? ወንድሞቼ እና እህቶቼ መጽሐፍ ቅዱሳዊ ነው ወይስ አይደለም? መጽሐፍ ቅዱሳዊ ካልሆነ ኤርሚያስ እዚህ ለምን ታወራለህ? አላወራም። መጽሐፍ ቅዱሳዊ ካልሆነ አላወራም። መጽሐፍ ቅዱሳዊነቱ ግን አንድ መቶ ፐርሰንት የተረጋገጠ ስለሆነ ግን አወራለሁ። መንፈሳዊ ስለሆነ ጉዳዩ ጉዳዩ መንፈሳዊ ስለሆነ አሁን በቤታችሁ ውስጥ በቤታችሁ ውስጥ በኢራን እና በእስራኤል መካከል ስለሚደረግ ጦርነት እስራኤልና እስራኤልን በተመለከተ እስራኤል ከሌሎች አሕዛብ ሀገራት ጋር ስትዋጋ በምትዋጋው ጦርነት ምን ያህሎቻችሁ በቤታችሁ ውስጥ እየረገማችኋት እስራኤልን ማለት ነው እያበሻቀጣችሁ እንደምትናገሩ ክርስቲያኖች አላቅም። ግን አንድ ነገር እነግራችኋለሁ ወንድሞችና እህቶች አለማወቅ አንድ ነገር ሆኖ ሳለ ያላወቅንው ግን ለምንድን ነው? ስላላነበብን ነው? ስላልመረመርን ነው ወይ? ስላልሰማን ነው ወይስ መስማትና ማንበብ ስላልፈለግን ነው? ብሎ የሚለው እሱ እንደ አንድ ይያዛል ማለት ነው። ልብ በሉ? ጉዳዩ መንፈሳዊ ነው። ጉዳዩ ምንድነው ያልኳችሁ? መንፈሳዊ ነው። መንፈሳዊ ነው። መንፈሳዊ ከሆነ መታየት ያለበት ምንድን ነው? እንደ እግዚአብሔር ቃል ነው ማለት ነው። የእግዚአብሔር ቃል በዚህ ጉዳይ ላይ ምን ይላል? ምን ብሎ ነበር? አሁን የተጀመረው ጦርነት ትንቢታዊ ጦርነት ነው ወይ? የሆነ የሚፈጸም ትንቢት አለ? ካለስ የትኛው ቃል ነው? እንደዛ ብሎ የትኛው ነብይ ነው እንደዛ ብሎ የተናገረው? በደንብ መታየት አለበት ማለት ነው። አሁን ይህንን መጽሐፍ ቅዱስ የሚያነብ ሰው ብቻ ከሆነ ነው የሚያውቀው። መጽሐፍ ቅዱስን ማንበብ ብቻ አይደለም። አንዳንዶች መጽሐፍ ቅዱስን እናነባለን፣ ግን አናስተውልም፣ ግን አንመረምርም በዘመኑ ላይ ከሚሆነው ጋራ። ከብዙ ሺህ ዓመት በፊት እግዚአብሔር በባሪያዎቹ በነቢያት የተናገረው የትንቢት ቃል አይኖቻችን ፊት ሲፈጸሙ ብዙዎቹን አይተን አላስተዋልናቸውም። ያስተዋሉም ሰዎች ሲነግሩን፣ ሰድበናል፣ ተላግደናል አድነን ነው። እሺ አድነን ነው እና እባካችሁ የወንጌል አማኞች ወንድሞች፣ እናቶቼ በተለይ በጌታ ያመናችሁ በጣም ጥንቃቄ አድርጉ። በጣም ጥንቃቄ አድርጉ። እሺ በትንቢተ ኤርሚያስ መጽሐፍ ምዕራፍ 49 ቁጥር 35 ላይ ያለውን ቃል መነሻው አድርገን እና ከዘመኑ ፍጻሜ ጋራ ምንድነው የሚያሳየን ይሄ ጦርነት? ዋናው ኮር ዋናው ፒላሩ የእስራኤል ከአህዛብ ጋር መዋጋት፣ አህዛብ ከእስራኤል ጋር መዋጋት ምንድነው እያሳየን ያለው? ባይዘታ ቃላችሁ ይሄ ጦርነት ወደ ሶስተኛ ዓለም ጦርነት ያድጋል። እግዚአብሔር ጣልቃ ካልገባ በስተቀር ይልሲ እዚሁ እዚሁ ወር እና ሁለት ወር ባልሞላ ውስጥ ወይ አንድ ወር ባልሞላ ውስጥ ሌሎች ሲገቡበት ታዩታላችሁ። ሌሎች ሲገቡበት ታዩታላችሁ። ተናግረዋልም እየተናገሩም ነው። ወርልድ ዎር ሥሪ ማለት ነው። ኦኬ። የመጀመሪያ ዓለም ጦርነትም ሕዝብ አልቋል። የሁለተኛ ዓለም ጦርነትም ሕዝብ አልቋል። የሶስተኛውም አሁን ሕዝብን ይጨርሳል። ጦር የጦርነት ሰላም የለውም። ኦኬ። እና ምንድን ነው ግን የሚያሳየን ምንድነው? ለእኛ ለክርስቲያኖች ምንድነው የሚያሳየን መጽሐፍ ቅዱስ እና እናነባለን ብለን ለምንል እና ጌታለን ተከተልን ሰዎች ምንድን ነው የሚያሳየን ይህን ሁሉ ጭምር አንድ ትልቅ አላርም እንደሆነ ልናውቅ ይገባናል። እሺ በትንቢተ ኤርሚያስ 4935 እስካሁን ፖስት ያደረገው የለም። ይታያችሁ መንፈሳዊ እንቅልፍነት ማለት መንሳይን ቅንፍነት ነው ወይስ ተቃውሞ ነው ወይስ ጥቅሱ ረዝሞባችሁ መፖሰት አቅቷችሁ ነው? ኤርሚያስ 4935 ፋፊ ቴንክዩ፣ ተባረኪ። ኦኬ፣ አንድ ሰውም ቢሆን ፖስት አድርጎታል። ፋፊ ያርገዋለች ወይ አድርጎታል። ቴንክዩ ኦኬ በጌታ ስም አነባለሁ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ ዋና የኃይላቸው መሳሪያ የሆነውን የኤላምን ቀስት እሰብራለሁ። ከአራቱም ከሰማይ ማዕዘናት አራቱም ነፋሳት በኤላም ላይ ያመጣለሁ፣ ወደ እነዚያም ነፋሳት ሁሉ እበትናቸዋለሁ። ከኤላም የተሰደዱ ሰዎች የማይደርሱበት ህዝብ አይገኝም። በጠላቶቻቸውና ነፍሳቸውን በሚሻት ፊት ኤላምን አስደነግጣለሁ ክፉ ነገርንም እሱንም ጽኑ ቁጣዬን አመጣባቸዋለሁ፣ ይላል እግዚአብሔር። እስካጠፋቸውም ድረስ በኋላቸው ሰይፍን እጸድባቸዋለሁ ዙፋኔንም በኤላም አኖራለሁ፣ ከዚያም ንጉሱና አለቆቹንም አጠፋለሁ፣ ይላል እግዚአብሔር። ነገር ግን በኋለኛው ዘመን የኤላምን ምርኮ እመልሳለሁ፣ ይላል እግዚአብሔር። እሺ፣ ኤላም የት ነው እሱ ያለው? ኤላም ይሄ ኤላም የሚባለው የት ነው ያለው? እዚህ መጽሐፍ ቅዱስ ያነበባችሁ የምታስተውሉ ያስተዋላችሁ ከዘመኑ ጋራ የመጽሐፉን ልሳን እሺ፣ እሺ እሺ እኔ ማ ማ ማን ልበልህ? እህቴ ኦኬ። ኤላም የት ነው ያለው? የት ነው ያለው አላችሁ አንድ ሰው ብቻ ነው የመለሰው። ሁለት ሰው ሶስት ሰው አራት። አይ እየኮረጃችሁ ነው እንዴ? ኩረጃ ተጀመረ እዚህ እንዴ? ከጠየቅኩ እኮ ሁለት ደቂቃ ሊሞላው ነው። እሺ አንዱ የአንዱን እያየ ነው የሚጽፈው ማለት ነው ወይ በግምት ነው ወይስ እየተኮራረጃችሁ ነው የምጽፉት? ካላወቃችሁ ካላወቃችሁ በቃ አናቅም በሉ። የሚያውቁ ሰዎች ይናገሩ። ካላወቃችሁ አናቅም ነው ማለት ያለባቸውን ሞች ናቶች። ቴንክ ዩ እሺ፣ ኦኬ ማካኒዝ ሩሲያ ነው ምናምን ነገር ብሎ አለ። ኦኬ እሺ ጆስ ደግሞ የሴም ልጆች ብሎ ኤላም፣ አሶር፣ እና አርፋክስድ፣ ሉድ፣ አራም ናቸው ብሎ ዘፍጥረት አስር ነው ሁለትን ጠቀሰ። ኤላም ይሄ ትንቢት ተፈጽሟል። ኤርምያስ 4935 ጠቀስኩትን

ጥቂት ሰው ነው የሚመልሰው። እሺ፣ ምናልባት አሁን ለጊዜው ለሰላምታ ያለ ይሄን ያህል ከገባው ጌታ ቢፈቅድ ምሽት ላይ ምሽት ላይ በደንብ በዚህ ጉዳይ እገባበታለሁ ምሽት ላይ እገባበታለሁ። ምንድን ነው ያልኳቸው? ወገኖቼ ምሽት ላይ ገባበታለሁ። በእግዚአብሔር ቃል የዘመን ፍጻሜ የነቢያት ቃል እንዴት እየተፈጸመ እንዳለ በዓይኖቻችን ፊት ትንቢቶች ሲፈጸሙ ምን ያህል ሰዎች እያስተዋላችሁ እንዳላችሁ ባላቅም ምን ያህል ሰዎች እያስተዋላችሁ እንዳለ ባላቅም፣ የእውነት ቆብ የምላችሁ ወንድሞች አቶች ምን ያህል ሰው እያስተዋለ እንደሆነ ባላውቅም ቅም ጌታ ግን ከብዙ ሺህ ዓመት በፊት በባሪያዎቹ በነቢያቱ የተናገረው ቃል እያንዳንዷ እየተፈጸመች ናት። ኦኬ። ብለድሙን ሆኖ ነበር። ሰሞኑን አስተውላችኋል? ብለድሙን ጨረቃ ወደ ደምነት ተለውጦ ነበረ። በባለፈው ሳምንታቶች ወይ ወር ወራት፣ በዚህ ሁለት ወር ወይ በሶስት ወር ውስጥ ብለድሙን ወይ በዚህ አንድ ወር ውስጥ ብለድሙን ጨረቃ ወደ ደምነት ተለውጡ አይታችሁታል። ሃሎ በቃ የሰማዩንም ምልክት አናይ፣ የምድሩንም ምልክት አናይ። መብላት፣ መጠጣት፣ መውለድ፣ መዋለድ፣ ማግባት፣ መሯሯጥ፣ መዋሸት፣ መስረቅ፣ ማጭበርበር፣ ማምታታት ብቻ ሰማዩንም ቀና ብለን አናይም። ዩኤል እኮ ተናግሯል፣ በነቢዩ ዩኤል አይታችኋል። እሺ አይታችኋል። ኦኬ አይታችኋል። አረን ብለድሙን ስንት ሰው አይቷል ብለድሙን? እንዴ ኧረ፣ ወይ ካፕ ቤተ ክርስቲያን መቼት ያለሽ አንቺ ቲክቶክ ነው የምታዩ። ቲክቶክ ነው በቃ መጫር ነው መቆፈር ነው ወደዛ መሞንጨር ነው ስክሮል ማድረግ ነው ደግሞ ማገባ እስኪ ናም ነገር እያቅማ ነው ሰማዩን ቀና ብለ በሰማይ ላይ የሚሆነውን ምልክት አናይም። በምድሩ ላይ የምድሩንስ አሁን ተረጋግታ ተቀምጣል። የኪዳኑ ህዝብ የሞትና የሽረት ጉዳይ ግብግብ ውስጥ ነው ያለው፣ እልቂት ውስጥ ነው ያለው። አንተ ግን ቁጭ ብላሃል። ስቴክን ይህን ይዘህ ፈንዲሻን እየበላህ እስክትበላ ድረስ ማለት ነው። ሶስተኛ ዓለም ጦርነት አለሃለ ተጭሮ በኒኩለር እስክታልቅ ድረስ ዝም ጭጭ። ወያንጸልይ ወያናስተውል። የሰማዩን አይተን አናስተውል፣ የምድሩንም አይተን አናስተውል። አቤቱ ጌታዬ፣ ደግሞ ጠፋ ይሉኛል እንዴ! በእውነት አሁን አሁን ዘጋግተን እንጂ መጥፋት ያለብህ እኔ ታይቶ አሜሪካ ታይቷል፣ ቻይና ታይቷል ብላችሁ እሺ፣ ብለድሙን እሺ፣ ምን ያህል ስንት ጊዜ ሆነው ከታየ ብለድሙን፣ ጨረቃ ወደ ደምነት የተለወጠው ጨረቃ ወደ ደምነት ሲለወጥ ብዙ ጊዜ አስተውላችኋል። ምንድነው የሚሆነው? ከእስራኤል ጋር በተገናኘ ምንድነው የሚሆነው? አይታዩ መሲ አንቺ ምን ታያለሽ? አንቺ እኮ አልኩሽ፣ ፌስቡክ እና ቲክታክ ነው የምታየው። አብዛኛው ፌስቡክ እና ቲክታክ ነው የሚያዩ ለሽ የኛው አንድ አመቶ ሆኖ ታድ ይላል። ከእስራኤል ጋራ ምንድነው የሚሆነው? ወንድሞች ናቶች፣ ጨረቃ ወደ ደምነት ሲለወጥ ምንድነው የሚሆነው? አይ መንግስቱ ኃይለማርያም ያለው ነገር አንዳንዴ ትዝ ይለኛል። አልኩ ስለ ብለድሙን እንኳን ስንቴን ተናገር ነው ወንድሞች ናቶች። ብለድሙን ሲሆን ሁል ቀን ምንድነው የሚሆነው ወንድሞች ናቶች? ጃጅመንት ነው ፍርድ ማለት ነው። እና ብለድሙን በሚሆን ሰዓት ላይ አስተውሉ። ብዙም በዛው ሳምንታቶች ውስጥ ወይ ወራቶች ውስጥ ብዙም ሳይቆይ ምናልባት የወር ወይ የሁለት ወር ወይ የሶስት ወር ምናምን ነገር እንደ በጣም ራቀ ከተባለ ያን ያህል ማለት ነው፣ እስራኤል ጦርነት ትገባለች ከአሕዛብ መንግስታት ጋር ጃጅመንት ነው። የማፍርድ ነው የእግዚአብሔር ፍርድ ማለት ነው በማን ላይ በአሕዛብ መንግስታት ላይ የነቢያትን መጽሐፍትንም ያነባል ሰው እናነባለን አታነቡም ብያለም አንዳንድ የእግዚአብሔር ወንዶችና ሴቶች ልጆች ከነበረ በኋላ አንዳንዱ ጉንጩን ማን እንትን ከንፈሩን ወደ ጎን ይጠመዝዛውና እኮ ምንድን ነው የኤርሚያስ ምን አውሪ እንትን ምልህ ምናምን ነገር ብሎ ሊያቃልል ይፈልጋል።